ሰላም ጤና የስጥልን እንደምን አላችሁ? ደህና ናችሁ ወይ? ዛሬ ግድ የዓለም ያስቃልም ያሳዝናልም። ስልክች እንዴት ነው የወሰዱት! ዘንቢል መወሰዱን አልነገረችኝም። ምሳ ቀዬ አሁን ምሳ ቋጥሬ ዝምብላ ትወጣለች ትገባለች እና ምሳውን እኔ ሱቅ ልሄድ ነው ምሳ ስጠኝ እያልኩኝ ነው ደካ ዘንቢሉ ዘምቢሉ ስልኳም ቦርሳም ተወሰደብኝ። እንዴት ነው የወሰዱብሽ? ብላት ማልቀስ ጀመረች እና ያው እስኪ ንገሪያቸው ምን አርገው ነው ከባጃጅ ገፍትረው የሚያወርዱሽ? አንቺ ረስተሽ ወርደሽ ነው? እንደወረድሽ ሮጣው ነው ወይ? ነጥ ምንድን ነው? ምንም ዝም ብለሽ ቤት መጣሽ? አንተ ሌቦች ያረባካችሁ ልብ ግዙ። እንደው ከልጁም ከአዋቂውም ከሽማግሌውም፣ ኧረ ተው ኧረ ተው፣ ሰውን አታስደንግጡ። ይውደ አሁን እኔ እኮ ዝም ብሎን ምንድነው መሰላችሁ እየተሰለሰልኩ ያለሁት፣ በጣም ብዙ ሰው ነው እንደዚህ ወረድኩኝ ነው የሚሉት። ቤት ሲደርሱ ምንም እጃቸው ላይ ባዶ እንደሆነ ነው የሚያስቡት እና ምንድን ነው ቆይ፣ ይሄ ነገር ማለት እያወሩሽ ነበር። ምን ምንድን እያወራሻቸው እስቲ? እሺ ፈዘሽ ወይስ እንዲህ ድንዝዝ ነው ያልሽ? ወይስ ምንድን ነው? ወይስ እየሳቅሽ ነበር ከነሱ ጋራ

ስልክ ታዲያ ይሄ አሁን ሁለተኛ ዙር ስልክ ከብድን በተወደደ ስልክህን ሀያ ሺህ ብር፣ አሁን ችግር የለም እኮ በእኔ ቀረሽ እና እየፖስት ይሻለ ይሻለሽ፣ ዩቲዩብሽ ይሄ ባለፈ ዩቲዩብ ቆጥሮላት ነበረ ለአባቷ የሆነ ሆነ ምን ነበር ድግስ ያለው? ምን ነበር ያለው? አባቶች ማህበር ደርሶብኛል ብሏት ላከችለት እንጂ ዩቲዩብ ወርዶላት ነበረ። እና እኩ በቃ እገዛልሻለሁ፣ የሚያስለቅስ ነገር የለም፣ ቻናልሽ እኔ ጋ ስለሆነ ፈታሪ ለሌላ ጊዜ ግን ጥንቃቄ አድርጌ እንዴት እንደ ሰው ወቶ እንዴት ሰው ወቶ እንደሚገባ አላውቅም። ከዚህ በኋላ ማለት እንዴት እንደሚኮን አላውቅም። የእውነቴን እምላችሁ ሰው የያዘውን እንደ ማርያም እኔ ልብሰ እራሷ አለማውለቃቸው ነው። የሆነ ነገር እንኳን ጫካ ውስጥ የሆነ ነገር ቢያደርጓችሁ ክርስቶስም እንግዲህ ለኔ ምሳ ይዛለኝ መታ አስር ሰዓት ገደማ አይሆንም። የወጣሽው ደግሞ እኔ እኔ ወስድሻለሁ እያልኩሽ ምን ቅር ምን ቅር ምን ቅር አደርጋት ምንድነው? ልብስ ዘርዝፍ ያለው ላጥብ ነው ብላ እየተመናቀረች ነው ከሱቅ የወጣችው። ከኔ ጋር በሞተር ትሄጃለሽ አልኳት። ከዛ ልብስ ዘርዝፍ ያለው ላጥብ ነው ብላ ወጣች አጀሪት ሰበር ከደረሰች በኋላ ባጃ ቡድን እና ጎረቤት እዚህ ፊት ለፊቴ ደውለውልኝ ነው የጠሩኝ። የስልኳ የተወሰደ ቀና ዛሬ አይደለም። እሺ ገኔስ አሁን አስራ አምስት ቀን አልፏል። አስራ አምስት ቀን ወሬ ነው ማወራችሁ ማለት ነው። ከዛ ስመጣ ትባረር ትሮጣለች፣ ትሮጣለች። ምንድነው ስልኳ ተወስዱባት። ስልክ እገዛልሻለሁ የት ሆንኩ የት ሆንኩ የት ሆንኩ? እኔ ሳቅም ይዞኛል፣ ደንግጫለሁም እግዚአብሔርን ተናድጃለሁም። የተናደድኩት እና ያብረን እንሄዳለን እያልኳት ተመናቅራ በመውጣቷ ነው። በእርግጥ ያው ይወሰድብኛል ብላ አይደለም፣ ሁሌም ነው መሳይዛ ትመጣለች። አስር ሰዓት ገደማ ወደ ቤት ነው የምትመለሰው። ግን በቃ ሳቅም ይዞኛል ያከሆነው ማለት ነው። እኔ ደግሞ ምን ችግር እንዳለብኝ ልንጋራችሁ፣ ሰው ሲወድቅ ወይኔ ጌታዬ ወይ

ከእሷ በቃ የሆነ ነገር እንጂ ችክ ብዬሽ ነው የምትስቀው። እኔ አልችልም፣ እና የእሷም ሁኔታ የእዛ ኧረ ጌታዬ፣ ምንድን ነው የመጣብኝ ያልኩት እግዚአብሔርን በእዛ ሁለት ቀን ሦስት ቀን ሙሉ በቃ እያሰብኩኝ ስስቅ ነበር። አሁን የምሳ እቃው የዘንብ ይሉ ጉድ! ዛሬ ነው እኮ የምትተነፍሰው ብላት፣ አትቋጥርም ብላት አትቋጥርም አሁን አንቺ ምንድን ነው ያሳሰበሽ? ስልክ እንግዲህ፣ ይኸው በኔ ስልክ ትቀርጭና ማለት ነው ዩቲዩብ ሸቀል ሸቀል አድርገሽ እኔ ሞላልሻለሁ። ወይ በደንብ ቪዲዮ ስሪና ፖስት አድርጊ። እኔ አልገዛልሽም። የኔዎች ገንዘብ ዝም ብሎ አይወጣም። በትንሹ በትልቁ ባለፈ ገዛው አይደል ያ፣ እንዲያውም እንደበደር ነው የገዛሁልሽ እንጂ እንደ ስጦታ አይደለም። ያንን እንኳን ብድር አልከፈልሽም። በእርግጥ ምርቃት አግኝተሻል። ከአባትሽ የሰራችበትን ልካለት ነው ማመር ደርሶብኛል የሚል ጊዜ ጥሩ ነው። እኔ አትላካልልም ለወላጅ ምንም ቢሰጠው ምርቃት ጥሩ ነው። በአይነኝ እኔ አሁን ግን ስልክ ለመግዛት ዝግጁ አድለ የሚወድ ብታለቃቅሽም ያው ስልኪ አለልሽ፣ የምትፈልጊውን ቅረጪ፣ ፖስት አድርጊ፣ ትንሽ ድረስ ስሪ ስሪና፣ ከዛ መቶ ዶላር ከቆጠረልሽ እገዛልሻለሁ አለው። እሺ። ፖስታር አድርጌልሻለሁ እኮ ቪዲዮ ቡና ራሱ ስንጠጣ የባለፈው በደንብ ብለ ይታየልሽ። እንዲያውም ማለት ነው እንዳ እንዳጠፋሽ አይደለም እና አሁን ከነሱም ጋር ስሪ። በቃ ራሱሽን አጎብዥ፣ ፀጉርሽን እራሷን፣ እግዚአብሔር ይዋል ክስት ብላ ደው አንድ ሰሙን ወፍርፍር ብላ ተመችቷት ምናምን ደልደል ብላ ነበረ አሁን ከዛ እንጨት ነው የሆነችው። እንጨት ታውቃላችሁ። እኔ አዲስ አበባ ነው የሰነበትኩት ና በጣም ይቆይ እራሷን ጥላለች። የልብስ ንጽህና የለ፣ ፀጉሯን ንጽህና የለ ምንም ክስት ብላ ምናምን አይኖዶስ ገብቶ ነው የደረስኩት። እግዚአብሔርን እንደዚህ አይደለም። ስልክ ቤት ስልክ ይመጣል። ሌላ ነገር የሰው ህይወት አይደለም አ ስለዚህ አሁን ሰርተሽ እራስሽ ደግሞ በገንዘብሽ ግዢ አሁን በእኔ ገንዘብ ከገዛሁልሽ ጥሩ ስለማይሆን በገንዘብሽ ትገዣለሽ በደንብ አድርገሽ ስሪል እሺ አትተክዢ ደግሞ ተመልካቾች ምን ትሏት አላቸው አበረታቷት ላይክ አርጉላት እና የጠፋቸው ስልኳስ የምትወሰደባትም ነው እናመሰግናለን ቻው